ሰላም ሰላም እንዴት ናችሁ? የተወከተ ተከታታዮች እንዴት ናችሁ? ሰላም ናችሁ ጓደኞቼ? ወስተውት ሁላችሁ ሰላም አማን ሀገር ሁሉ ኦኬ ነው? እንደዛን፣ እግዚአብሔር ይመስገን። ዛሬ እስቲ የቦቀሌ ቦቀሌ ነው ምንም ይደብቅ፣ የባቄላ ሾርባ ነው የምሰራው። ይሄ አሁን በሰል ያለ ነው፣ ጥሬ አይደለም፣ የበሰለ ነው እንደምታየው። ብዙ ሰዓት አይፈልግም። የሚያስፈልገን ይሄም ጥሬውን ካላችሁ ማብሰል ትችላላችሁ። ይሄ የበሰለው ትበርዛ ነው። ሶስት ድንች አለኝ። አንድ ሽንኩርት አለኝ። ሁለት ራስ ነጭ ሽንኩርት አለኝ። የምግብ ክሬም አለኝ። ከዛ ካሮት ካሮትን ተፈልጋችሁ ያሁን ድብልቅ የባህር ሽንኩርት አለው፣ ካሮት አለው፣ ትናንሽ እየተከተተፈ ድንች አለው እና ድብልቅ ነው። እንደዚህ ተዘጋጅተው ይሸጣል ስንገዛት እናንተ ቤት ገዝታችሁ ማዘጋጀት ትችላላችሁ ማለት ነው። አሁን ወደ አሰራሩ ወደ ሾርባችን እንሄዳለን ማለት ነው። ከዛ ቅመማ ቅመም፣ ጅንጅብር የተፈጨ ካላችሁ ማድረግ ትችላላችሁ። ጨውም እየሰራን እናየዋለን ማለት ነው። ግን በዚህ አጋጣሚ ላይክ ሰብስክራይብ አድርጉ አዲስ ከሆናችሁ። እሺ ሰብስክራይብ ስታደርጉ ደግሞ ኮሜንት አስቀምጡልኝ እመልሳለሁ ማለት ነው። እና ፒናት ያስፈልገ ስፒናች ያስፈልገናል ረስቻለሁ

ጋዛችንን ለፍተን እንሰዳለን ማለት ነው። ስር ከስር ስር ካለው እናውጠዋለን ማለት ነው። እሺ ዘይት አረጋለሁ አላበዛ

አንድ ሻይ ማንኪያ ዝንጅብል የተፈጫ ያደርጋል። ድንቻችንን እንልጣለን። ድንች መጨመርም ማያታነትም ትችላላችሁ ማለት ነው። እሺ በዛምቢል ችግር የለ፣ ሶስት አራት አምስት ማድረግም ትችላላችሁ ትችላላችሁ ማለት ነው እንዲህ በየከትበው በኋላ ለቅለቅ አድርገን እንከትለዋለን ከካሮቱ ጋርና ከባህር ሽንኩርቱ ጋር አንድ ላይ እንዲበስል ኖ ድን ባቄላው የበሰለ ስለሆነ አደንጓሬ ነው የምንለው። ኢትዮጵያ የመገብ ይበባል። ባቄላው የበሰለ ስለሆነ ይሄ ነው ቀድመን ከከተት፣ ነው በጣም ይበስላል። የበለጠ ስል ብሎ ክትላልእና ድንቹና ካሮቱ ከበሰለ በኋላ ስፔናችንከትና እናወርዳለን ማለት ነው። ሁሉንም አላደረግም። የተወሰነ ነው የማደርግ ነው። እናት ከዛ እንጨት እንጨት ብቻ ረዘም ረዘም ያለውን እንደ ጎመን ወስደን ማለት ረዘም ረዘም ያለውን እንጨቱን እንዴ እንቆራርጠዋለን ማለት ነው። ስፒናችን ድንቹ ትንሽ በሰል ካለ ነው የምጨምረው። ምክንያቱም ይሄም ቶሎ ይሞታል እና ስል እንዴ አልፈልገውም እንደ ቪታሚኑ እንደያዘ ነው የምፈልገው እና ይሄንን ይሄንን አንድ ላይ የምትጨምረው ማለት ነው። እሺ፣ የሚያስፈልገ ነጭ ቅመምና ነጭ ቅመም ነጭ ቅመም ማለት ነው። አንድ ሻይ ማንኪያ ከግማሽ ከዛ ነው። እነዚህን እጫው ያስፈልጋል። ነጭ ሽንኩርት ያስፈልጋል። በኋላ ማለት ነጭ ሽንኩርታችንን እንፈጫለን።

አንድ ኩባያ ውሃ አደርጋለሁ፣ ማለት ይሄ ትንሽ ተክተክ ሲል፣ ከዛ የካውራ ምንድን ነው የጾም ክሬም አደርግበታለሁ። ማለት የጾም ክሬም የጾም ክሬም የጾም ክሬም የመሰለ ተክተክ ሲል ክሬሙን እንጨምራለን። እሺ፣ ይሄ የጾም ክሬም ነው። ሁለት መቶ ሚሊ ነው ሁለት መቶ ሚሊ የጾም ክሬም ከዛ እዚህ ጋር ምንድነው የምጨምር አሁን ትንሽ ታክታክስ እንትኑ ነው ማለት ምንድነው ስሙ ክሬሙ ትንሽ ታክታክስ እስኪ ለመጠብቀው ና እዚች ጋ ከማውረዴ በፊት ኦርጋኖ ጨምራለሁ ኦርጋኖ ኦርጋኖ ጫምቃም ሽራላ በጣም ቆንጆ ነው ይህን የመሰለ ሾርባ

ሽታው እንዴት ደስ ይላል መሰላችሁ? ይሄን ይመስላል። የዛሬ ቪዲዮ ሰርታችሁ ሞክሩት ሰርታችሁን ሞክሩት። ትኩስ ነው። እንዴት እንልቀመስላችሁ። እንግዲህ ከወደዳችሁት ላይክ፣ ሰብስክራይብ አድርጉ፣ ኮሜንት አስቀምጡ። ቆንጆ የጾም ሾርባ፣ ጤናማ የሆነ ቬጂቴብል ሾርባ ሞክሩት። በጣም ደግሞ ቀላል ሲምፕል ነው። ሰዓት አይፈጅም። ምን አይተች እና ሰርታችሁ ሞክሩት ማለት ነው። እኔ ጋ እዚህ ጋር የቺያ ዳቦና ይቺ ያዳቦና የተልባ ዳቦ አለኝ። ከዚች ጋር እንደምታት ከዚህ ቤት አሳይቻችኋለሁ። ዳቦ የቺያ ዳቦና የተልባ ዳቦ ይመቻችሁ።